ንስግድ ለጌታችን

የክርስቶስ መስቀል ከፊታችን ቅንዋል። እርሱን ተደግፈን በክብር ኖረናል። አምነን ተቀብለን ይኸው ተሳለምነው የነፃነታችን ብራፍ ሰኒነ መስቀል ቤዛነ መዳኒትና ያለም ቤዛ ያለም ቤዛ ያለም ቤዛ ለኛ ሰተን መዳኛ ቤዛ ያለም ቤዛ ለኛ ሰጠን መዳኛ ያለም ቤዛ ያለም ያለም ቤዛ ለኛ ሰጠን መዳኛ መስቀል ኃይልነ መስቀል ሰኔነ መስቀል ቤዛነ መዳኒትነ ያለም ቤዛ ያለም ቤዛ ያለም ቤዛ ለኛ ሰጠን መዳኛ ያለም ቤዛ ያለም ቤዛ ያለም ቤዛ ለኛ ሰጠን መዳኛ

ሰጠን መዳኛ ያለም ቤዛ ያለም ቤዛ ያለም ቤዛ ለኛ ሰጠን መዳኛ

ጥሩ ሰዎች ልክ እንደ ወይን ናቸው። መልካም ሰዎች፣ ቅን ሰዎች፣ ደግና ጥሩ ሰዎች ልክ እንደ ወይን እያደር ይጣፍጣሉ። ከጎን ሆነው ይናፍቃሉ፣ ሲርቁ በትዝታ ደጋግመው ይታወሳሉ። መልካም መሆን ያልጠቀመ ክፉ መሆን በፍጹም ሊጠቅም አይችልም። መልካምነት ለራስ ነውና ምርጫችን መልካምነት ይሁን። መልካም ስራችን ያላስከበረን መጥፎ ስራችን መቼም ሊያስከብረን አይችልም። ጽርቅና ኩኔኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም እንዲሉ ሁሉም ተግባራችን መልካም፣ ባህሪያችን ጥሩ ይሁን። የስብህናችን ዋጋ ተረድተን ቅንነት መገለጫችን ይሁን። እንደ ወይን እያደር የሚጣፍጡ ሰዎች ባህሪያት ከብዙ በትንሹ ላካፍላችሁ። አንደኛ፣ በሰው ስህተት አይማረሩም፣ አይፈርዱም፣ አይወቅሱም። ይረዳሉ እንጂ ከጥፋት እንድትማር ያግዙሃል እንጂ ፊታቸው አያዞሩብህም። ደጋግመው ይቅር ይላሉ እንጂ መቼም አይናደዱብህም። በደልን ይረሳሉ እንጂ ቂም አይዙብህም። ሁለተኛ፣ በፈተና ሰዓት እንኳ ዘና የሚያደርጉ ሰዎች ናቸው። በተለይ እጅግ በተከፋ ጊዜ የእነርሱን መልካምነት ስታስብ ፊትህ በፈገግታ ተሞልቶ ጭንቀትህ ይቀላል። ምናልባት የሚያስፈልግህን የእነሱን እቅፍ ብቻም ሊሆን ይችላል። ሦስተኛ፣ በሌሎች ስኬት ይደሰታሉ። በስኬት የመጀመሪያ የደስታ ተሳራፊዎች ከአንተ በላይ ውስጣዊ በደስታ ይሞላል። በደስታ ሰዓት ቀድመው አበባ ይዘው የሚቀርቡ ቅን ሰዎች ናቸው። አራተኛ ጀግናና ሩኅሩኅ ልብ አላቸው። በእምነታቸውና በክብራቸው አይደራደሩም። የሰውን ክብር አይነኩም። ለሰው የሚጠነቀቁና ሰውን የሚያከብሩ ልዩ ፍጥረቶች ናቸው። ለዚህም ነው በሰው የማይፈርዱና ተበድለው ብዙ ጊዜ ልባቸው የማይሰበረው ሁሉን ከእኔ ይቅር ብለው ሌሎችን እድል የሚሰጡ ናቸው። እንባቸውን በትራሳቸው የሚደብቁ በህ ደህና ነኝ የሚሉ ደጋግ ሰዎችም ናቸው። አምስተኛ ለወዳጅ ዘመዶቻቸው ፍቅራቸውን አክብሮቻቸውን ለመግለጽ አይሰስቱም። ሁሉ ጊዜ ከአንደበታቸው መልካም መዓዛ ያለው ንግግር ይፈልቃል። ክፉ አይናገሩበትም። ስድብና ቁጣን፣ ኩርፊያና ግልምጫ እንዲሁም ንቀት አያውቁም። ስድስተኛ ለሌሎች ማሰብ መረዳት የተለመደበት ነው። በሚያስፈልጉ ጊዜ ሁልጊዜ ጊዜ ከጎን ናቸው። የሌሎችን ስህተት መቁጠር ሳይሆን የተጣመመን አቅንተው የጎበጠን አስተካክለው በጎደለው ሞልተው የተበላሸውን አጽድቀው ሃሚያ እንጂ የሚያማርሩ አይደሉም። ሰባተኛ በራሳቸው ችግር ብቻ አይነዘንዙም። ለሆነው ላልሆነው ሰው ማስቸገር አይፈልጉም። ሽመኞች ናቸው። ችለህ በፍቃድ ስታግዛቸው እንኳ እንዳስቸገሩ ይሰማቸዋል። ውለታን አይረሱም። ለትንሹ መልካም ስራ ትልቅ አክብሮት አላቸው። አመስጋኝ ናቸው። ይህ ነው ጥሩ ወዳጅ የሚያደርጋቸው። ስምንተኛ ለወዳጅነት ዋጋ አላቸው። ከብዙ መልካምነትህ ለትንሽ ስህተት ዋጋ አያስከፍሉህም። እንደውም ከብዙ ስህተትህ ትንሿን መልካምነትህን አይተው በአንተ ተስፋ ያደርጋሉ። በማይረባ ነገር ሁሉ ጸብ የሚያነሱ ጅሎችም አይደሉም። ማንንም ከማንም ጋር አያነጻጽሩም። ሰውን በሰውነቱ ብቻ ያከብራሉ። ፈጣሪ ለሁላችንም ቅን ልብ ይፍጠርልን፣ ከደጋጎቹ ጎን ያድርገን። እስኪ ለእናንተም መልካም ሰው ሸር አድርጉ።